በቀራኔው የፈሰሰው ደም የማን ነው? ስጋን የለበሰ ከእሷ ነው። የሷ ደም ፈሷል። የሷን ስጋ እንዴ ተዋሃደው እምን በላው የምንጠጣው ስጋ የማን ነው? እሷ ነው። ጠንቅቀን የእሷን ነገር መናገር አይቻልምና ዝም እንበል ብለው አባቶቻችን ዝም የሚያስብል ክብር ከተሰጣት ሌላ መለጠጥና የክርስቶስን የማዳን ስራ መለጠፍ አያስፈልግም። ትክክል አይደለም። እች ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ? የእመቤታችን እኮ ክብሯ ከፍጥረታት በላይ በልቡናችን አስበን ዝም የምንለው ልንናገረው የማንችል እግዚአብሔር የፈጣት ክብር አለ። ከዛ በላይ ክብር እኛ ልንጨምርላት አንችልም። አቅም የለንም። ምክንያቱም ምን የተጸጋናት በቃ ቅዱስ ገብርኤል ነግሮ ነው። ኤልሳቤጥም ነግራለች። እግዚአብሔር አክብሯታል። ከፍጥረት የሚደርስባት የሌለ ንጽህት ቅድስት ድንግል የአምላክ እናት ለመሆን የታደለች በአምላክ ዘንድ እንደሷ ትሁት የሌለ ክርስቶስም በመምሰል በእሷ ልክ ከእግር ጥፍሯ ከራስ ጸጉሯ የሚደርስባት የሌለ ንጽት ብጽት ጥርት ያለች እናት ናት። ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦች እንድናችሁ ሁላችሁም በያላችሁበት ሰላም ብያለሁ። ሰላምታ የደረሳችሁ በቤታችን በቤተ ክርስቲያን ውስጥ ስለመቤታችንና ስለ ክርስቶስ በሚነገርበት ሰዓት በጣም ሴንሲቲቭ የሆነና ትንሽ በጣም የተለጠጠ አግባብነት የሌለው ንግግር ስለተነገረ ቶሎ ብሎ ማስተካከያ ስለሚያስፈልገው ጠቃሚ ቪዲዮች እሱን ራሱን ቪዲዮንና ለቪዲዮ ደግሞ መልስ የሚሆን አጭር ቪዲዮ ይዤላችሁ መጥቻለሁ። ብታዳምጡ ትጠቀሙበታላችሁ። አብራችሁ ይቆዩ

መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው ደስ ይበል። ሁለቱን ቪዲዮ በደንብ ሰምታችኋል ብዬ እና ድምፁን ከዩትዩቡ ላይ በደንብ ላሰማችሁ ድምፁን ከዩትዩቡ ላይ ላሰማችሁ በደንብ ላሰማችሁ ዩትዩቡ ላይ ደግሞ ያለውን ነገር አዳምጡት። ያቺ ቤዛ አቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው ደስ ይበልህ። ቤዛህናት መታረቂህናት ተስፋህናት አለኝ ካህናት ያቺ መሰላል ያቺ ያዕቆብ ያያት መሰላል ያቺ አስታራቂ መስቀል ላይ የተሰቀለው የጌታችን የኢየሱስ ክርስቶስ ስጋ ነው። ዕብራውያን ምዕራፍ 10 ከቁጥር አስር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 የማን ነው? የክርስቶስ ኢየሱስ ስጋ ነው። የስጋው ቃል ስጋ ነው። ኦኬ የስጋው ቃል ስጋ ከሆነ የስጋው ቃል ስጋ ከሆነ የዛ ስጋ ባለቤት ራሱ ክርስቶስ ኢየሱስ ነው። ወይንም ስጋው ቃል ባለቤቱ ማለት ነው የራሱ አድርጎታል። ስለዚህ ይህን የተለጠጠ ትምህርት ማስተካከያ ያስፈልገዋል። ማስተካከያ ማለት ነው። ማለት አባቶቻችን ምን ለማለት እንደፈለጉ እኛ እንረዳቸዋለን። እኔ እንዴት ብዬ የሰማኋቸው እኔ ብዬ የሰማኋቸው እንዴት ነው? በቀራኒዮ ኢየሱስ ክርስቶስ ተሰቀለ። ያ ስጋ ከማርያም የነሳው ስጋ ነው። ምክንያቱም አምላክ ሰው ሆኗል፣ የሰውን ባህሪ ባህሪው አድርጓል። እመቤታችን ሰው ናት፣ ስጋው የተነሳው ከእመቤታችን ነው። ይሄ ትክክለኛ ትምህርት ነው። ግን የማርያም ስጋ ነው ብሎ ሙሉ በሙሉ ለማርያም መስጠት አይቻልም። ከማርያም የነሳው ስጋ ግን መለኮት የተዋሃደው ስጋ ነው። የፈሰልን ያዳነ ማለት የማርያም ደም እኮ የሰው ብቻ ደም ነው። የማርያም ስጋ የሰው ብቻ ስጋ ነው። የሰው ስጋ የሰው ደም ደግሞ ፍጹም ሊያድን አይችልም። ጽኑ መድኃኒት የሚሆንን መለኮት የተዋሃደው ደም፣ መለኮት የተዋሃደው ስጋ ቀራኒዮ ላይ የዋለው የኢየሱስ ክርስቶስ ስጋና ደም ነው የፈሰሰው። ይህ ኦርቶዶክሳዊ አስተምሮ። ነገር ግን አባቶቻችን ምን ማለት እንደፈለጉ ቢገባንም መጨረሻ ላይ የማንን ስጋ ነው የምትወሩት የማንን ስጋ ነው የምትጠጡት ቢባሉ የክርስቶስን ነው የሚሉት እንጂ የማርያምን እንደማይሉ እናውቃለን። ግን የቤተክርስቲያን ጠላት የሆኑ ሰዎች ይሄን ቪዲዮ ቆርጠው በቃ አጀንዳ አድርገውት ነበረ እና እኔ ገብቼ ባጋጣሚ ጠይቀውኝ ነበረ። አባታችን ሊሉ የፈለጉት እንደዚህ ነው፣ እኛ ግን እንደዚህ ነው ምናምን ነው። ስለዚህ ኦርቶዶክስ ቤተክርስቲያን የማርያምን ስጋ ነው የምትበላው ማርያም እንደው የምትጠጣው እንደማትል እያወቃቸው ለምንድን ነው ቤተ ክርስቲያኒቱን የማትተዋት የሚል ንግግር ውስጥ ገብቼ ነበረ። ባጋጣሚ ከታድሶ ግሩፕ ውስጥ ገብቼ ለዚህ መልስ እንድሰጥ ጋብዘውኝ ነበረ። እና ምን ለማለት ፈልጌ ነው የመቤታችን እኮ ክብሯ ከፍጥረታት በላይ በልብናችን አስበን ዝም የምንለው ልንናገረው የማንችል እግዚአብሔር የሰጣት ክብር አለ። ከዛ በላይ ክብር እኛ ልንጨምርላት አንችልም፣ አቅም የለንም። ምክንያቱም ምን ተጸጋናት? በቃ ቅዱስ ገብርኤል ነግሮን ይልቅ ኤልሳቤጥም ነግራናለች። እግዚአብሔር አክብሯታል። ከፍጥረት የሚደርስባት የሌለ ንጽህት ቅድስት ድንግል የአምላክ እናት ለመሆን የታደለች በአምላክ ዘንድ እንደሷ ትሁት የሌለ ክርስቶስን በመምሰል በእሷ ልክ ከእግር ጥፍሯ ከራስ ጸጉሯ የሚደርስባት የሌለ ንጽህት ብጽት ጥርት ያለች እናት ናት። ከዚህ በላይ ክብር እኛ ልንጨምርላት አንችልም። እግዚአብሔር አክብሯታል። ማንም ሊተካከሉ አይችልም። ግን እሷን ከመውደድ ወይም ደግሞ ለሰሞኑ ጥያቄ መልስ ለመስጠት ሲባል ተለጥጦ የክርስቶስ የማዳን ስራ በእሷ ይሰጥ አይገባም። እንደዛ ከሆነ ፍጹም ክህደት ነው። የማርያም ስጋ ነው የተሰቀለልኝ የማርያም ደም ነው የፈሰሰልኝ ማለት ክህደት ነው። እመቤታችን የምትጸየፈው ጌታችንም እግዚአብሔር የሚጸየፈው ፍጹም ክህደት ስለሆነ ማለት ስለዚህ፣ ምን እንደም እንዳሉ ገብቶናል። ግን ትውልዱ በጣም አስቸጋሪ ነው። በቃ ይሄ ቪዲዮ እየተቆረጠ ቤተክርስቲያኒቱን በቃ ስቃ ይዋል። የቤተክርስቲያን ትምህርት ያልሆነውን ማለት ነው። በቀናነት በዚህ መልኩ እነሱን እንኳ ብንሰማቸው፣ ግን እንደዚህ አይነት ትምህርት አደገኛ ነው፣ በጣም አደገኛ ነው። ስለዚህ ይሄን ቪዲዮ የምትመለከቱ በቀናነት ብትተረጉሙት፣ አባቶቻችንም እንደተሳሳቱ ማረሚያ ቢሰጡት። ምክንያቱም ስብከት በጣም ጥንቃቄ ይጠይቃል። በተለይ የስጋው ይሄ ነገር፣ የነገረ ባሪያ ነገር፣ ክርስቶስ ነገር በጣም ጥንቃቄ ነው ይጠይቃል። የነገረ ክርስቶስ ጉዳይ እኮ ነው። ይሄን የክርስቲያን ማአት ያመጣው ብዙ አይነት የክርስቲያን ክፍልፍሎች ያመጣው እኮ ነገር ክርስቶስ ያበን። ስለዚህ ይሄን የማያሻማ ነገር በዚህ ልክ መለጠጠ አስፈላጊ አይደለም። በቃ እመቤታችን የራሷ ክብር ልንገልጸው አባቶቻችን በቃ ጠንቅቀን የሷን ነገር መናገር አይቻለንምና ዝም እንበል፣ በል አባቶቻችን ዝም የሚያስበል ክብር ከተሰጣት ሌላ መለጠጥና የክርስቶስን የማዳን ስራ መለጠፍ አያስፈልግም፣ ትክክል አይደለም። ይህን ለማለት ነው። ለዚሁ ቪዲዮ መልስ የሚሆን የመምህራችን በረከታ ዝመራው ንግግር አለ፣ እዚሁ አዳምጡት። በጣም ትጠቀሙበት አላችሁ። እንዲ ሼር አድርጉት። በቃ እንደዚህ አይነት በሚስ አንደርስታንድ የሚያድርግ ኦርቶዶክሳዊ ወጣትም ሆነ ኦርቶዶክሳዊ ክርስቲያን እንዳይኖር ሼር በማድረግ አድርሷቸው፣ ኃላፊነታችሁን ተወጡ። ባለን ነገር ያው እንደዚህ ተቆራርጦ እየሰማን ነው ነበረ ሙሉውን ትምህርታቸውም እርግጥ አልሰማነውም ግን በተገለጠበት መንገድ ቢሆን ጥንቃቄ የጎደለው ቤተክርስቲያንን ለሌላ ትርጉም ማጋልጦ የሚሰጥ ንግግር ነው እና እንደዚህ በጊዜ ደግሞ ምዕመናን በአግባቡ እንዲረዱት ማቃኛ ነገር መናገር ግድ ነው። አሁን ዘመኑ እንደዚህ ስለሚጠይቅ ነው። ብዙ ነገር እየተቆራረጠ ቤተክርስቲያንን ለመውጊያ እየዋለ ስለሆነ እንደዚህ አፋታኝ ሪያክሽን ያስፈልጋል። እናንተ ቅድም ደጋግመህ እንዳልከው እየሰማው ነበር ከታች። እኛ እኮ የዳነው የእግዚአብሔር ልጅ በስጋ ስለተሰቀለ ነው። መለኮት በስጋ ተዋህዶ ስጋን ተዋህዶ ስለተሰቀለ በልጁ ሞት ነው የዳነው። ስለዚህ በተዋህዶ መለኮት የተዋህደው ስጋ ባይሰቀል ዝም ብሎ ሩቅ ሩቅ ቢሲ ቢሰቀል አንድንም ሩቅ ቤሲ ማለት ዝም ብሎ ተራ ሰው ሆኖ ቢሆን ኑሮ ምንም ቅዱስ ቢሆን የሰው ልጅ አያድንም ነበር። መለኮት የተዋሃደው ስለሆነ ነው ኢንፋይናይት የሆነ የማይወሰን ኢፊሸንሲ የኖረው የሰው ልጆችን ሁሉ ለማዳን ቤዛ ለመሆን ዋጋ ለመክፈል ያስቻለው መለኮት የተዋሃደው ስጋ ስለሆነ ነው። ስለዚህ ጌታችን ከእመቤታችን ስጋ ነሳ እንጂ እመቤታችን አልተዋሃዳትም። ቃል ከሰማይ ወርዶ እመቤታችን አይደለም የተዋሃዳት ከእመቤታችን ጋር አልተዋሃደም። ከእመቤታችን ስጋን ነስቶ የራሱ አደረገ ተዋሃደ ነው ያን በዚያ ስጋ ተሰቀለ ሞታ አዳነን። ስለዚህ እመቤታችንም ለማክበር ሁላችንም ስንከራከርበት የሰነበት ነው ነው ክርስቶስን መውለድ በስጋ መውለድ እናት መሆን በቃ ከቅዱሳን ሁሉ በላይ ከፍ አድርጎ አስቀምጧታል። ይሄ እግዚአብሔር የሰጠው ክብር ስለሆነ ማንም ሰው ሊቀንሰው፣ ሊጨምረው አይችልም። ከዚያ ውጭ ግን ነገረ ድኅነትን ችግር ውስጥ የሚከቱ ንግግሮች አስፈላጊ አይደሉም። የክርስቶስን ስጋና ደም ተቀብለ ነው ሕያው የሚያደርገን እኮ መለኮት የተዋሐደው ስለሆነ ነው። በዮሐንስ ወንጌል እኮ ስጋና ደም ህይወትን አይሰጥም ህይወትን የሚሰጠው መንፈስ ነው ይላል ዮሐንስ ስድስት ላይ ስለ ስጋው ደሙ በተናገረበት። ምን ማለት ነው? ስጋውና ደሙ መለኮት ስለተዋሐደው ነው የሚያድነው በመለኮት ተዋህዶ ነው መለኮት የተዋህደው ስጋ ደግሞ ከእመቤታችን እየተከፈለም ቢሆን ክርስቶስ የራሱ ያደረገው የእሱ ሰውነት ያደረገው የለየው ከመለኮት ጋር ያዋሃደው ሰውነቱ ስለሆነ እዚህ ላይ መስመር ይሰመራል ማለት ነው። እዚህ ላይ መስመር ይሰመራል። ስለዚህ ይህን ማስተካከያ ማድረግ አስፈላጊ ነው። የእመቤታችን የእመቤታችን ስራ የእመቤታችን ትልቁ አገልግሎቷ ዳግማ ሔዋን የሚያስባላት በፍጹም መታዘዝ ለእግዚአብሔር የድነት አላማ ተባባሪ በመሆን ክርስቶስን ወልዳ ጸንሳ አሳድጋ ለሰው ልጆች መድኃኒት የሚሆነው እሱን በልዩ እናትነት መስጠቷ ነው። ከዚያ ባለፈ ግን የቤዛነት በመስቀል ላይ የተደረገው ስራ በአንዱ በክርስቶስ የተደረገ ነው። ምንም ተጨማሪ አያስፈልገውም። ምክንያቱም አንዱ ራሱ አባቶች እንደሚሉት አንድ ዓለም አይደለም ዘጠኝ ዓለም ቢኖር ራሱ ዘጠኝ ዓለም ማዳን ይችላል። ስለዚህ እሱ በመስቀል ላይ የከፈለው ዋጋ በቂ ነው። በሱ በሱ የተደረገው በቂ ነው። ስለ እመቤታችን በመስቀል ስሩን አዝናለች። በነፍሷ ሰይፍ ያልፋል የተባለ መከራ ሰቆቃ ደርሶባታል። ይሄ ግን በክርስቶስ መስቀል ላይ ያለው አይነት ኮሪዲመር በሚል አንዳንድ ካቶሊኮች እንደሚሉት በዚያኛው ስለማንቀበለው፣ መታረም አለበት። እንዲህ አይነት ንግግር እንግዲህ እዚህ ላይ እኮ ነው ማስተማር በጣም ከባድ የሚሆነው መምህርነት በጣም ከባድ የሚሆነው እኮ እንዲህ አይነት ጥንቃቄ ስለሚጠይቅ ነው። እኔን አባት በእርግጠኝነት ፑሽ ብታረጋቸው ብትጠይቃቸው መጨረሻ ላይ እኛ ያለውን ነገር ይላሉ። እኔ የእኛን አባቶች ስለማውቃቸው ምን ለማለት እንደፈለጉ ማለት ነው። ግን ሌላ ትርጉም በሚሰጥ መንገድ ነው የቀረበውና ምዕመናንም በዚህ መንገድ መስማት አለባቸው። ክርስቶስን ወልዳለች፣ እሱ እናቱን አለች። ከእሷ የነሰውን ስጋ እንጂ ከሰማይ የነሰውን ስጋ አይደለም ክርስቶስ የያዘው። ማለት ከሰማይ የወረደ ሌላ ስጋ አይደለም። ከመቤታችን የነሰው ስጋ ነው። እሷን የሚመስል ነው። ክርስቶስ በመልኩ ቢታይ እስራኤላዊ ነው። ከድንግል ማርያም በስጋ የተወለደ የአብርሃም፣ የዳዊት ዘር ነው። እሱን ለማለት ከመቤታችን ስጋ ነሳ የሚለው ንግግር ትክክል ነው። ከዚያ ባለፈ ግን ስጋው ግን መለኮት የተዋሃደው እንጂ የሩቅ ቢሴ አይደለም። በሩቅ ቤት ያደለም ሄዳ ነው። ስለዚህ መለኮት የተዋሃደው ደግሞ የእመቤታችንን ስጋ ሳይሆን ከእመቤታችን የነሳውን ስጋ ነው እና ይህንን መስመር ለይቶ ማሳየት ያስፈልጋል። ሐሳብ ግን ለማበርታት ነው። ልደት የገባው ነገር እግዚአብሔር ያክብርልን ስትልን ለመምህራችን እንደው ግጥ ቃለ ሕይወት ያሰማልን። እና እንደው ለተቃራኒ ወይም ደግሞ ለፕሮቴስታንቶች መልስ ለመስጠት ሲባል እውነትን። እንትን ማለት የለብንም። በትክክል አስረድፈው የሆነውን ሆነ ያልሆነውን አልሆነም ብሎ ማስተማር ነው እንጂ የቤተክርስቲያኒቱን ትምህርት እንደዚህ፣ በቃ ከፍቅር የተነሳ እመቤታችንን አምላክ ብታደርጓት ወደ ሲኦል እንወርዳታለን እንጂ ምንም አናመጣም። ምክንያቱም ኦልሬዲ እሷ የከበረች እናትናት፣ ብፅዕት ንጽሕት እናትናት። የእመቤታችን ክብር እኛ የምንጨምረው ወይም እኛ የምንቀንሰው ነገር አይደለም። ስለዚህ ብፁዕ አባታችንም ምን ለማለት እንደፈለጉ እኮ እረዳቸዋለን። ነገር ግን በቃ ጊዜው ከባድ፣ ጊዜው ከባድ። ሁለተኛ እንደዛ ማለትም እንደዛ መባልም አይገባም። የማርያም ስጋ ነው የተሰቀለው፣ የማርያም ደም ነው የፈሰሰው መባልም አይገባም። ነውር ነው። በጣም አስቸጋሪ ነው። ምንም የነሳው ነው ያንን አሁን ከመቤታችን የነሳው ነው የሚለውን ለማምጣት የክርስቶስን ስጋ ለማርያም መስጠት አይቻልም። ከማርያም የነሳውን ስጋ ከመለኮቱ አዋሃደው። ያ መለኮት የተዋሃደው ስጋ አዳነን ተሰቅሩ። ይሄ ጥርት ያለ ትምህርታችን ነው። ስለዚህ እንደው በዚህ መልኩ ተረርተ ነው ከሆነ አልቃም ተንሰምተ ነው ከሆነ በቃ ጥሩ ነው። ግን ደግሞ በዚህ በአስቸጋሪ ጊዜ ተጣሙም ሊሰማ ስለሚችል መጠቀቅ አለብን ብዬ አስባለሁ። እንግዲህ ይሄ ቪዲዮ የሚያስተምር ነው፣ ያስተካከላል፣ ለሰዎች ግንዛቤ ይፈጥራል ብላችሁ ካሰባችሁ ሼር አድርጉት። አመሰግናለሁ።